ዛሬ የታላቅ ኩራትና ነገም በተስፋ የምንጠብቅበት የመነቃቃት ቀን ነው። ምክንያቱም ዛሬ እዚህ የተሰባሰበ ነው የ452 ተማሪዎችን የላቀ ውጤትን ዕውቅና ለመስጠትና ለማክበር ብቻ ሳይሆን የላቀ ትጋት ትኩረት እና ጽናትን የተላበሱ የነገ የሀገራችን ተስፋዎችን ለዓለም ለማበርከትም ጭምር ነው። ውድ ተማሪዎች፣ ወላጆች፣ ታላላቅ ስኬቶች በታላላቅ ፈተና ውስጥ ተጸንሰው ይወለዳሉ ይባላል። የእናንተም የዛሬ ውጤትና ስኬት ከችግር በላይ ሆናችሁ ችግርን የማሸነፍ ምሳሌ ስለሆነ ስኬታችሁ ከግለሰብ ስኬትነት በላይ ነው። ስኬታችሁ ፍርሃትን በተስፋ ፍላጎትን በተግባር የመግለጽ የመግለጽና የድል ስኬት ማሳያም ጭምር ነው። ውድ ተማሪዎች በተደጋጋሚ እንደሚባለውና እንደሚነገረው የአማራ ብሔራዊ ክልላዊ መንግስት ትምህርት የሀገር ግንባታ መሰረት ነው ብሎ ያምናል። የወጣቶችን ነገ ጠቋሚ ኮምፓስ መሆኑን እናምናለን፣ እንገነዘባለን። ትምህርት የእድል በሮች የፈጠራ በሮችና የመሪነት ክህሎቶች የሚገለጹበትም ቁልፍና የዝግጅት ጊዜ ነው ብለንም እናምናለን። የሀገር እድገትና ብልጽግና የሚተለምበትም የሰብአዊ ልህቀትም የሚረጋገጥበትም ዘርፍ መሆኑን እናምናለን። በፍጥነት በሚለዋወጠው የ21ኛው መቶ ክፍለ ዘመንና ብዝሃ ችግርና ብዝሃ ቀውስ ባለበት በዚህ ዘመን እውቀትን መሸመትና እውቀትን መያዝ ትልቅ ሀብትና ዋጋ ያለው መሆኑንና ማኅበረሰብን ለነገ የሚያሻግር ማህበረሰብን ከችግር የሚያወጣ ዘላቂው መንገድ ነው ብለን እናምናለን። ስለሆነም የነገን የአማራ ክልል ብልጽግናና እድገት ለማየት እና ዛሬን ለማስቀጠል ትምህርት ላይ እና ወጣቶች ላይ የክልሉ መንግስት የሚያደርገውን ኢንቨስትመንት በላቀ ደረጃ መምራትና ክብደት መስጠት እንዳለበት ያምናል። የክልሉ መንግስት ይህንን በማመንም የአንድ ትውልድ ዘመን ህልምና እሬ ቀርጾ የላቀ ሰብአዊ ልዕልናን ለማረጋገጥ ከሌሎች ዘርፎች ጋር አሰናስሎና አዋህዶ በመስራት ላይ ይገኛል። ክቡራንና ክቡራት፣ ውድ ተሸላሚ ተማሪዎች በ2017 የትምህርት ዘመን 94668 ተማሪዎችን አስፈትነን 11831 ተማሪዎችን ከ50% በላይ ውጤት እንዲያስመዘግቡ በማድረግ ወደ ዩኒቨርሲቲ እንዲገቡ በዝግጅት ላይ ይገኛሉ። ቀሪዎቹ ከ50 በታች በታች ከ50% በታች ውጤት ያስመዘገቡ ተማሪዎች ስኬትን ከፈተና ውጤት በላይ የሚመለከቱና የሚረዱ በመሆናቸው በክልላችን እድገትና ብልጽግና ላይ የተለየውንና ሌላኛውን መንገድ የተከተሉ የላቁ አይምሮዎች መሆናቸውና እዚህ ላይ መሰራት እንዳለበት እናምናለን። ይሄንንም የምናምንበት ዋና ምክንያት አልበርት አንስታይን እንደተናገረው ትምህርት ጥሬ ሀቆችን መማር ብቻ አይደለም። ትምህርት አይምሮን በጥልቀት እንዲያስብ የማሰልጠንም የመግራትም አላማና ግብ ያለው ነው። education is not the learning of fact but the training of the mind to think ብሎ እንደተናገረው ስለሆነም በዩኒቨርሲቲ ውስጥ በጊዜ ገደብ ተከፋፍሎና በካሪክረምና ፔዳጎጂ ተሰናስሎ ከሚሰጥ የትምህርት አማራጭ በራሳችሁ እና በራሳችሁ እቅድ ሌላኛውን የስኬት ገጽ ለመጻፍ የወሰናችሁ እንጂ እናንተ ያልተሳካላችሁ የትውልድ አካል አለመሆናችሁና አለመሆናችሁን እናምናለን። በእናንተም መንገድ የአማራና የኢትዮጵያ ብልጽግና መሰረት ይጣላል፣ ስኬትም ይመዘገባል ብለን እናምናለን። እናንተ የዛሬ ተሸላሚ ውድ ተማሪዎች፣ የነገ የሀገር መሪዎች፣ ሳይንቲስቶች፣ ኢንጂነሮች፣ ሐኪሞች፣ ነጋዴዎች እና አሰላሳዮች እናንተ የዛሬ ስኬት እና ውጤት የእናንተ ብቻ የግል ጥረትና ጉዞ አይደለም። የመምህራኖቻችሁ የወላጆቻችሁ የትምህርት አመራሩ በደምሩና ማህበረሰቡ የጋራ ስራ ቅንጅትና ስኬት ውጤት ነው። ስለሆነም በጉዟችሁ እነዚህን አካላት ማመስገንና እውቅና መስጠት ያስፈልጋል። ያለፉ ተማሪዎች ቁጥር ምንም ይሁን ምንም በእነዚህ ትምህርት ቤቶች ያስተማራችሁና የምታስተምሩ መምህራን በሙሉ እናንተ ያልተዘመረላችሁ ጀግኖች ናቸው። እናንተ የምታስተምሩትና የምትሰሩት ለውቅና ሳይሆን ለነገና ለነገዋ ሀገር መሆኑን እንገነዘባለን። ያለ እናንተ መስዋዕትነትና ቁርጠኝነት ዛሬ እዚህ የሚሸለሙ ተማሪዎችን ማየት አንችልም ነበር። ለሁሉም አበርክቷችሁ በአማራ ክልል መንግስትና ስምና ተማሪዎች እናመሰግናችኋለን፣ እናከብራችኋለን። የዛሬ ተሸላሚ ተማሪ ወላጆች ሚናና ኃላፊነታችሁ ከፍተኛ ነበር። ለልጆቻችሁ የሰጣችሁት ድጋፍ ማበረታታትና መንፈሳዊ ጥንካሬ የነገን የነገን ሀገርን ለመስራት ዛሬ ተከፈለ ላባ አድርገን እንረዳለን እንመለከታለን። ለዚህም ሚናችሁ ግዴታችሁ ቢሆንም እንኳ በራሴና በአማራ ክልል መንግስት ስም አመሰግን እወዳለሁ። የትምህርት ስኬትና ጥራት ያለ ትምህርት አመራር የሚታሰብ ባለመሆኑ እናንተ የትምህርት አመራሮች ምንም እንኳ መንገዱ ወጣ ገባ የበዛበት ቢሆንም ይህን ወጣ ገባ መንገድ በማለፍ እያለፋችሁና እያሻገራችሁ ያላችሁ ስለሆነ ለነበራችሁ አበርክቶ እና በችግር ውስጥ ላስመዘገባችሁት ውጤት በራሴ እና በክልሉ መንግስት ስም ላመሰግናችሁ እወዳለሁ። በመጨረሻም የዛሬ ተሸላሚ ተማሪዎች የሸለምናችሁ ሽልማት አይነቱና መጠኑ ምንም ይሁን ምንም፣ ነገ የዓለማችን ባለትልቅ ህልምና ልምና ራእይ ባለቤት የዓለማችን ችግር ፈች ዋነኛ አይምሮች እንድትሆኑ አደራ እየሰጠናችሁ ነው። አደራችንን ተወጡ። ነጋችሁን ፈጣሪ ይባርክ። አመሰግናለሁ።